ይሄ ምንድነው? አው ተግባሪ የምትፈልግ አይመስልም። ምን ማለት ነው? ቤቲ ማለት እኮ? አው ቤቲ ማለት? ቤቲ ማለት የድሮ ፍቅረኛ ይሄ ነበረችው ሴት ልጅ ልን የገደለችብ። እና ደግሞ ሚስትን በመርዝ ልትገላት ሞክራ እሱ አልሰረች እራሱ ራስ ወዳድ ሴት ናት። አው የሚላት ከተለገሰ በኋላ ልጅ ለሚሉ ነው። እና በዚህ ምክንያት ነው የደበረው? ምሩና ናሆ ምሩ ልብስ እያጣጠፈች ያቀጠፈችና የመኝታ ክላሳቸውን እያስተካከለች እያለ ናሆም ይመጣል። ናሆም እንደተለመደው ሚስቱን በማሞጋገስ እና በማድነቅ አንደኛና የታወቀ ነው። ዛሬም ቢሆን ሚስቱን እያሞጋገሳት ይገኛል። መራዊት ሳንችኮ፣ የኔ ህይወት ነሽ እያለ እያሞጋገሰ ፍቅሩን ይከልጥላታል። በሌላ በኩል ሰኑና ክብሮም፣ ሰኑ ወደ አዲሱ ቤቷ እየተመለሰች እያለ ክብሮም ከኋላዋ ይከታተላት ነበር። በርጋም ከደረሰች በኋላ ክብሮም ይመጣል። ሰኑ ብሎም ፈገግላል የእውነት አሁን ተከራይተች ነው ወይስ ምንድን ነው ብሎም ጠየቃት። እሷም ታዲያስ ምን ትሰራለህ ከቤት የበር ስር በማለት ጠይቀዋለች። ክብሮም፣ ቆይ ሰኑ ግን ምንድን ነው አንቺ ባንዴ እንደዚህ የዓለም ሳይቀየር እየተቀየርሽው በማለትም ጥያቄውን ያከታትለዋል። ሰኑም አንተና እንጂ እየተቀለሰለስክ ህይወቴን እንደዚህ ያበላሸው እና ምስቅልቅል ያደረግከው ወይስ ታዲያ ደግሞ ቤቴ ሰፈር ቀየረ ልትል ነው እያለች ጥላውም ወደ ውስጥ ስትገባ አሁንም በሩን ከፍተ ይገባል። በሌላ በኩል ኪራና ጽናትም እንደተለመደው ዛሬ ለስለስ ብለዋል። ኪራ ቁጭ በማለት ጽናቴ አንቺ ማለት ህይወቴ ነሽ፣ ከአንቺ ውጭ ማንንም አላይ አይኖች፣ ሁሉም ነገሬ ከአንቺ ላይ ነው ያለው፣ ማንም ቢሄድና ቢመጣ ያንቺን ቦታ መተካት አይችልም፣ እያለ እየተቅረሰለሰ ያስተባብላታል። ጽናትም እሳት ጎርሳ የነበረው ዛሬ ለስለስ ብላ ምንም ችግር የለውም ያው ብዙ ላስለፈልፈ ነበረ ግን ደግሞ ይቅር ብ አንተ ለእናቷ ስትን ነው ከዚህ መጣት ብላ እሺ አባቴ ብላ ቅፍ አድርጋዋለች። ጽናትም በዚች ዓለም ላይ አንተና አባቴ ነህ እያለች እየገለጸችልን ነው። ክብሮም ሰኑን ተከታትሎ ገብቶ ነበር። ለምንድነው የገባው እያለችም ጠየቀችው። በሩን ከፍታ አድርገሽ የተውሽው ወንድ ገባ መሰለኝ ብሎ ይመልስላታል። እሷም ቆይ አንቺ ግን እልክ ነው ፍቅር ነው ያዘሽ ከኔ ምንድነው ነገርሽ ይላታል። ሰኑ፣ ሳትዋሽ ሁሉም ነገር ንገሪኝ። ላንቺ የሚሰማሽ ስሜት እኔንም እየተሰማኝ ነው ስለዚህ ምንድን ነው ይላታል። ታፈቅሪኛለሽ ሲላትም አይ እኔ በጭራሽ አላፈቅርም ብያለች እየተርበተበተች ነበረ። ክብሮም ላንቺ ያለኝ ስሜት ከፍ ያለ ነው፣ እናቴን ሳጣት የተሰማኝ ስሜት አሁን ደግሞ አንቺን ሳገኝ የሚሰማኝ ስሜት ነው እያለ ይገልጽላታል። እቅፍ አድርጎ ጠጋድጎ ሌሰማት ሲልም ሰኑ ሸሻለችና ያማል፣ እንዴ እንደዚ አይነት ነገር የለም ከኔ አንተ አስመሳይ ነው ብለዋለች። አስመሰይ ስትለው ምንም አልገባውም ትናንት እኳ ይቻችኋለሁ እኔም ብትወደኝና ብታፈቅረኝ ማከሌ ነገር ሄደ ካፌ ውስጥ የሆነ ነገር አታረግም ነበረ ይኸው የላክሌ ቴክስት እኮ እንደዚህ ይላል ተሽቅርቅረሽ ነን ያልኩት ወይስ ደግሞ እንደው ጊዜው ማረፍድ መስሎ ነው መቼም በአንተ ስም ሌላ ስም ሚጠቀም የለም አይደል በስልክ ብላም የተጻፈለትን ሜሴጅ ታሳየዋለች ክብሮም በግርም ተነበር የሚያዩ ክብሮም ቴክስቱን ካየው በኋላ ይህ ስራ የዛች የብድ ስራ ነው ብሎ በፍጥነት ነበር የወጣው ከቤት። እናም ከቤት ጋር ነበረች ቁጭ ብላ። ክብሮም እሳት ጎርሷን የመጣው ሊና ይላል። ይህ ሰውዬ ያለ እኔ መኖር የለም እንዴ አይችልም። ምንድን ነው ወይዬ? ክብሮም ይህ አለችው። ምንድና ያደረግሽው ብሎም ጠየቃት። ፈለግከኝ? እረ ፈለግሽ ይጥፋ ነበር ያላትም። ክብሮም እና ሊና መጨቃጨቅ ጀምሮ ልጅቷ እኮ ስለምታናድደኝ ነው አለች። ሰኑም መጣች አንቺ! ብላ አንገቷን ልታንቃት ስትል እነ ኪራም መጡ። ጭቅጭቁን ጀምረውታል። ሊናም ፈርታ ወደ ውስጥ ትገባለች። ኪራና ጽናትም የክብሮምንና የሊናን እንዲሁም የሰኑን ጭቅጭቅ በግርምት እያዩ ነበር። አፋቸውንም ይዘዋል። ሊናም እየተደበቀች ነው። ከሰኑ ወደ ክፍሏም ሄደች። ከሄደች በኋላም ሰኑ ተከታተል ገባች። ጸጉርሽንም ነጭልሽ እያለች ነው እጩ አለው እንዳነገኛ አለቻት። ሄዳም ከበላዩ ላይ ወደቀችባት። እነ ኬራ መጡና አነሷት። ጽናትም አይዞሽ እያለች እያባበለቻ ነው ሊና ሊናም ይችልሽ ማጣጣት አለችኝ እኮ አስራ አንድ ጎረምሶችማ ከውስጧ ተሰብሰቡ አልተላለች። ክብሮም ተከትሎ ሲገባ እሷም ጮች ፈተረዋ። እረ ተረጋግ ይላታል ክብሮምም። እኔ ሴቱንሽቤ ነው እንጂ ከእሷ በላይ ነበር ማድረግሽ እያላት ነው ሊናም አንተ ያልገባ ነገር አለ ከውስጧ ሌላ ተጨማሪ ሰው አለ ትለዋለች በቃ አንቺ ከሷ ውጭ የምትፈሪ ሰው የለም ሲላትም ነበር እኛ ባንመጣ ከዚህ ቤት ሬሳሽ ነበር የሚያወጣው ቀላል እንዲ ሰኑም ወደ ቤቷ ተመልሳለች ጽናት መታ ነበር አዲሷን ቤት ለመጠየቅ እንዴት ነው በአጭር ጊዜ እንደዚህ ያስተካከልሽው ያምራል እያለቻትም ነበር ምሩስ ምሩ ትመጣለች አሁን አለቻት ሰኖም በጣም ተናድጄ ነበር ከዚያ ውጥቼ ከዚህ ገባሁ አለቻት ጽናተም ጨካኝ ነሽ እንዴት እኛን ጥለሽ እንደዚህ ትቸኩኝና የቸኮለ ውሳኔ ትወሰኛለች በማለት ጠይቀቻት። ለመሆኑ ለስንት ወር ነው የተከራየሽው ስትላትም ለስድስት ወር አለች ሰኑ። እኔ የምለሽ ግን ክብሩ ምን ታፈቅሪዋለሽ? እንዲህ የሚል ሀሳብም አንስታላን ነበር ሰኑ ግን ይሄ ጥያቄ ሲነሳባት ስልክ ተደወለና ብድግ አለች። ምሮም መጣች። ከመጣሽ በኋላም እኔ ምላችሁ የሆነ ደስ የሚል ነገር አለ። ላሳያችሁ። ናሆሜ እኮ ቀለበት አሰረልኝ ብላ እጇን ታሳያችኋለች። እንኳን ደስ አለሽ፣ እኛ ኮ እናቃለን። ሲጀምር ናሆሜ ሁል ቀን ነው የሚያደርግልኝ። ለዛም ነው ለካ ጉልበቱ ላይ እየሳሳ ያለው ስሪ ትላለች ሰኑ። ምሮም ለቅቅ አድርገዋለች። አሁንማ ክብሮ ምማለ አለ ይጽናት ሰኑም እየተቀላለዱ እያለ አፈረችና ጥላቸው ተነሳች። ለተጠየቀችው ጥያቄ መልስ አልሰጠችም። ጽናትም ወደ ቤቷ ተመለሰችና ወደ ቤት ስትመጣ ሳሎኖ ብትንትንብሯል። እያስተካከለች ነው የቤትን ልብስ። ስልክም አገኘችና ተደናግጣ በእጇ መፈተሽ ጀመረች። ጽናትም በጣም ተገርማ ነበር። ቤቲ እንዴት ነው አብዳ ስማርት ስልክ የያዘችው? አለች ቁጭ አለችም ሳሎን ላይ ኪራም መጣ። አሁንም አለምጃዋለው አለች

ሊናም ወይን አልቻልኩም፣ ምን መሞ ከባድ ነው። አጥንቴ ሁላ ደቀቀ። ምን ስል ትላለች። ቤት መጣች። አንቺ ደግሞ እዚህ የምትሰራ ልጅ አለቻት። ጽናት እዚህ ተኝ ብላኝ ነው አለቻት። አይ ከዚህ ጋርማ አይሆንም። ከኔ ፍራሽሞ አብረዳም ተኛም ትላታለች። እሺ እንግዲያውስ እኔ ከሄድኩ ጽናት ከአንቺ ላይ ትጮዋለች እያለቻት ነው። ከአንቺ ጩኸት ግን የጽናት ይሻለኛል አለች። ሊናም አንቺ ደግሞ ዛሬ ደንቆሮ ሆነሽ፣ እንዲህ እያለቻትም ነበር። በጣም ታስቃለች ሊና ሊናም እሺ ብላ እንድትተኛ አደረገቻት። ቤት እኔ የምልሽ ለምን አንጫወት? እያለች ነው። በሌላ በኩል ሰኖና ክብሮም ክብሮም እንደዛ ነገር እንዳልነበር አሁን እኔን ለማየት አይነሽን አፈርሽ አይደል ይላታል ሰኖ። ምንም ትክብ ላይ ያየችው አልነበረም። ፍቅር እኮ እንደዚህ ነው ይላታል። ግን በሰዓቱ ብዙ ጥያቄ መጠይቅ ፈልገሽ ያልጠይቅሽ ነገር አለ አይደል ብሎም ጠይቃት። እሷም ግን እንዴት ነውን እያሰብኩት ያለውን አንተ የምታውቀ አለችው። ፍቅር ነው ይላታል። ለማንኛውም አዲስ ሰፈር ስለሆነ ሄድ ትለዋለች። በቃ ለሄድ አዎ

ጽናትን በቃ ይዞሽ ለንቺ ያለው ደግሞ አለ እያለች ነው። ቤቲም ጠይቀን ነበረ ቤት ይሳ ስትላት፣ ተኝታለች ፍንደስ ብላን የተኛችው፣ አንድ እግሯ ደሴ አንድ እግሯ ደሴ ይተያለሽም ነበር። ሊናም በቃ ይች ከራ ብርድ እንዳይመታው እያለች ነበር። አዘንሽለት እንደ ያለች ባለ እኮ ማለት ህፃን ነው አለቻት። ጽናትም ደና ደሪ ብላት ወጣች። በሌላ በኩል ምሮ ምርመራ እያደረገች ነው ለልጅ ፍላጎት ያላቸውን ደናሁን ቤተሰቦች ለማሳካት የፎ እየታገለች ነው ናሆም ድንገት ይመጣና ያያታል ምን እያደረግሽ ነው ይላታል። ድንገት የያዘችውን ቼካብም ጣል ታደርገዋለች። ናሆም ብድግ ያደርግና ይጮኸዋል ምን እየሰራሽ ነው አንቺ ራስ ወዳነሽ ብሎም ወረድ ያደርግባታል ናሆም እኔ እኮ ላንተም በቤተሰቦች ማዘኝ ነው ስትለው እሱ ግን እኔ ታዲያ ልጅ ጥልቻ ይመስለሻል ግን ደግሞ ከልጅ በላይ አንቺ ለእኔ በጣም ታስፈልጊኛለሽ ይላታል ይቅርታ እያለችውም ነበር ናሆም ምንም እድል አልሰጣትም እኔንም እያስፈራራኝ ነበረ፣ ሳየው እንኳን ምሩን ማለት ነው። በጣም ነበር የተናደደው። ናሆምም አሁንም ይህ በእኔ ደስተኛ እንዳልሆንሽ ነው የሚያሳየው አንቺ በዚህ ሰዓት ማርገዝ ማለት ምን አይነት ችግር እንደሚያመጣብሽ አታውቂም እያለ ይመክራት ነው። ጽናትና ኬራም ቤቴን ቁጭ አድርገው ይህ ስልክ የማን ነው፣ ቦርሳሽ ውስጥ ነው ያገኘ ነው፣ ስለዚህ አንቺ ጤነኛ ነሽ፣ ይህም ቤለቀሽ ውጭ እያሏት ነው። እንዴ የእናቴ ስልክ እኮ ነው፣ እናቴ በጣም ብዙ ስልክ ነው ያላት እያለች እያማኝነች ነው የነርሷ ምክወ ሊሆን ይችላል። እንደውም ነርሷ ስለምትከለክለኝ ነው እንጂ ብዙ ታምኔ ሉላት ሰጠኝ ነበር እያለች ነበረ። ጽናትም ምጮህ ከብላ ስትናገራት እኔ አላበድኩም እያለች እየጮች ነበረ። ኪራም በቃ ብቻችን እናውራ ብሎ ወደ ውስጥ ሄዶ አስገባ። ቤትማ አላበደችም ግን አውቃ ነው እንዲህ። እስካሁን አለባበሷ ራሱ የብድ ልብስ ነው፣ እንዲህ የምትለብሰው አይደለም። ኪራም ለጽናት ምናልባት ይሄ ስልክ የእሷ ባይሆን፣ ልጅቷ ደግሞ ደህና እያገገመች ያለችውን ተጫጭነን ሌላ ህመም እንዳልፈጥርባት እያላት ነው። ለእናቷ ደውዬ ልንገራት ሲላትም፣ ኧረ ለምን ከዚህ ጠርተ ለምን አታወራት ነው ያለችው። ጽናት ቆይ ሲጀመር እኔ ቤት እዚህ ቤት እንድትሄድ ፈልጌ ይመስልሻል፣ እንዳትሄድ ፈልጌ ይመስልሻል እያላትም ነበረ። አዎ ተግባርህ እንደዛ ነው ነው ያለችው። ተግባሩ እንደዛ ነው፣ ቃሉ ሌላ ነው። አንድ አይነት ሰው አይደለም። ቤቲ ማለት እኮ የድሮ ፍቅረኛ ነች፣ ልጃችንም ያሳጣችን ናት። ይህ ነገር እንዴት ነው ማይገባ እያለችው ነው። ድሮም እኔ ንግግሬ አይገባም፣ ዝምቴ ይንጃለችው። ሰኑም ከአለቃዋ ጋር እያወራሽ ነው እንዴ ያስገባ ነው ስራ፣ በጣም ውጤታማ ይሆናል፣ ስኬታማ ይሆናል እያለችው ነው። ዛሬ እኮ እንዳትመጭ ብለኛል ከስራም እያለችውም ነበር። በድንገት በሬ እንቋቋል ማን ነው፣ ክብሮም ነው የሚሆን ብላ ሄዳ ስከፍተው ምሮ ናች። ምሮም እየሳቀችባን ነበር ገና በሩ ስከፍቶ፣ ክብሮም ኖት ያለሽ እንዲህ አለቻት። አይ ማታ ቁመጣለሁ ብሎ ስለነበር ነው አለች። ምሮም ተመስገን፣ ምሮ ናት ጽናት ናት ከመባል ወደ ክብሮም መተናል አለች። እኔማ ከስራ ሳትሽ ላገኘች ነበረ እኔና ናሁሜ ትንሽ ተጋጭ ፍቅር ብዬ እያሰብኩ ባለሁበት ሰዓት እንደዚህ አይነት ነገር ማታሰምኝ አለቻት ሰኑም ለእኔ እኮ የፍቅር መሰ ምሳሌዎች እናንተ ናችሁ አለች ምሩም የደረሰባትን ነገር ለማርገዝ እንደወሰነች እና ጉዳዩን ባጭሩ እያሰሩ ብቻ ነው ናሆም ይህን ነገር በጭራሽ አልተስማማም እኔ ግን ማርገዝ እፈልጋለሁ ከቤተሰቦቹ ጋርና ከእናቱ ጋር ያለውን ነገር አይቼ እያለቻት ነው ሰኑም ይሄ ነገር እኮ ለአንቺ አደጋ ነው እያለቻት ነው ሰኑም ልጆች እኮ የአንድ ሰው ምርጫ አይደሉም በአለም ሚስትም የሚወስኑት ነገር ነው አለቻት። ግን እንደው ይቅርና ውጤቱ ምን ሆነ ብለን ጠይቀን ነበር ውጤቱ ምንም አልሆንም አለቻት። በቃ ምግብ ልስራ ብላም የተነሳችው። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለቻናል አዲስ ከሆናችሁ ሰብስክራይብ በማለት ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።